አንቺ ነሽ የሁሉ ቤት፣ የሁሉ ጣጣ ያመጣሽብኝ አንቺ ነሽ። ቢሞትስ? እሺ እዚህ ውስጥ ገብቶ ቢሞትስ? ከአሁን በኋላ ከአንተ ጋር መታረቅ አልፈልግም። ተወኝ ብያለሁ። በቃ ምንም ቢሆን ልቀቀኝ። በቃ አልኳ። መጀመሪያም ልቀቀኝ ብያለሁ። ሰላም፣ ሰላም። ጤና ይስጥልን ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ፈከት ይበለልኝ። ቤተሰቦች፣ ቤተሰብ ሰሞኑን ያው የመጣውበት መንገድ ትንሽ የሆነ ደባሪ ነገር ነበረ። ያው ፈጣሪ ይመስገን ያ ሁሉ አልፎ ዛሬ እዚህ ጋር እናንተ ፊት ላይ ቆሜ እንዳወራ ላደረገኝ ማለት ነው እና ቤተሰቦች ዛሬ እዚህ ላችሁ የመጣሁት ነገር ቢኖር ከቡራ ጋር ያለን ነገር ታውቃላችሁ ሁላችሁ ማለት ነው። እኔና ቡራ ትንሽ ያለ መግባባት ነገሮች መሀላችን ላይ አሉ እና እነዛን ነገሮች መቋጨት እፈልጋለሁ እና ከቡራ ጋር ሰላም ማውረድ እፈልጋለሁ እና ለዚህም ሰላም ማውረጃ መንገዴ እንድትሆነኝ ብዬ ያው እንደምታውቋት ቤቴን አስቸግሬያታለሁ። ዛሬም ቢሆን ማለት ነው አስቸግሪያት እየመጣች ነው። ደውዬላታለሁ፣ ወደ እኔ እየመጣች ነው። እኔም ለዛ ነው መግቢያ ትንሽ ሊያዝ እሷ ከመምጣቷ በፊት ውዬ መግቢያ ይዣለሁ ማለት ነው። ፋሚሊዎች እና ቤተሰብ ያው ከዚህም በፊት በዓለም ምክንያት እኔና ብሩክ ብዙ ብዙ ነገር ተደራርገናል። ዛሬ ግን ኖርማን በቃ እርቅ አውርደን እሱም የራሱን እኔም የራሴን ህይወት መኖር እንደምፈልግ ነው ለነገራችሁ የምፈልገው ቤቲ እንግዲህ እየመጣች ነው። ከሩቁ ትታየኛለች ማለት ነው እንግዲህ ቤቲ መታለች እየመጣች ነው። ፋሚሊዎች የኔ ብርቅርቅ የኔ ፈገግታ፣ ሁሉም እንዴት ነህ አለች ዛሬ

ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? አላችሁ ልኝ ወይ? እኛ ለን ፈጣሪ መስገን፣ እናንተ በያላችሁበት ሰላማችሁ ይብዛልን። ቤተሰቦች፣ እንግዲህ ዛሬ ታሜ አስቸኩል፣ ቤቲ ቶሎ ብለሽ እንድትመጪ እፈልጋለሁ፣ ላስቸኳይ ጉዳይ ነው እፈልግሽ፣ ባክሽ ጨንቆኛል፣ ብሎ አንገብግቦ ጠራኝ። ለምን እንደሆነ አላቅም። እናታሜ ነገሩ ሰርፕራይዝ እንዳይሆንብሽና ማለት ነው አልነገርኩሽም። ሮጠስ ወዳለሁኝ ሰርፕራይዝ ልታረገኝ ኮነ ማለት ነው። ጓጉ ሆኝ ሰርፕራይዝ ነው ግን በሚገርም ሁኔታ ነው ሰርፕራይዝ። እንደዚህ በቀላሉ ፔንት እንዳትሄድ ያስፈልገኛል። አንድ ሰው ምን እጅን እንደ አጥሙ ስለ አጥምቱ ስለሚመዝር ማለት ነው። አጥንት የለኝም ያለኝ ስጋ ነው ወፍር ያለው አጥንት ብቻ ነሽ ያልከኝ እኮ ነው። እንደዛ ማለት አይደለም። አረታ ነው እንደዛ። ስንት ኪሎ ጨምረኝ እኔ ብቻ እንግዲህ ዛሬ ይዤሽ የመጣሁት ለፋሚሊ ነግሬያለሁ። ለአንቺስ ደግሞ ሰርፕራይዝ ነው ያልኩሽ፣ ለዛ ነው ነገር። በቃ ባትነግረኝ ይሻል ነበር ነው። ትችላለሽ። ሰርፕራይዝ እሺ። እና ቤተሰብ ነገር ይነገር ይነገር እስከሚል ድረስ እኔ አልናገርም። ነገር ብለው ድምፅ እስኪያወጡ ድረስ ዛሬ ይዞ ሲመጣት ለትልቅ ቁም ነገር ነው እና ቴንኪ ዛሬ ዜ ሲመጣት ታጨልሳችን በእኔ በአለም በብሩኬ ዙራ ያለውን ነገር እና ያ ሁሉ ተፈልጎ ምናምን ዛሬ ላይ ከብሩክ ጋር ኖርማን አንቺ ላይ አይደለም ተኮራርፈን ያለነው። ብዙ ብዙ ነገሮች አሳልፈናል፣ እና እነዛ ነገሮች ዛሬ ላይ ደግሞ ለእኔ ጥሩ እየመሰሉኝ አይደለም። እኔ ዛሬ የጠራሁሽ ባጭሩ ከብሩክ ጋራ እንድታስታርቂ፣ ያክስትሽም ልጅ ስለሆነ እንደ ወንድምም ስለምታዩ እሱም ስለሚያየሽ ከአንቺ ጋራ እንዲያስታርቀኝ እንድታስታርቅኝ በሚል ነበረ እኔ ችግር የለውም፣ ማስታረቃችኋለሁ። ማለት እኔም ተጣልታችሁ እንድትቀሩ አልፈለግም። ብዙ ጊዜ አስበው አስቤው አውቃለሁ እነዚህ ልጆች ነው ምን ማስታረቃቸው ብዬ ብዙ ቀን አስቤ አውቃለሁ። እኔ ብትታረቁ በጣም ነው ደስ የሚለኝ። አላቅም ይስማኛ ይስማኝ እሱ አላቅም፣ ታላቄ ነው። ብቻ ግን እሺ እሱን ጠርተከዋል?

ግን ደግሞ እኔ መጀመሪያ ሁለታችሁ ብትፈቱት ደስ ይለኝ ነበረ። አሁን ድንገት ጣርቼው ይሆን ነገር ብቻ እንዳይፈጠርብኝ ግብቶቿል ቢያንስ የሆን ነገር ማብረድ አለባችሁ ብዬ አስቤ ነበር። ችግር የለውም ደውለሽም ጥሪው ካልከኝ ጠራዋሉ። ምክንያቱም በጣም እንድትታረቁ አደርጋለሁ። እንትን ቤትሻ ከብሩክ ጋራ የምሬ ነው። የሆነ ከካሜራ ጀርባም ብዙ ነገር አሳልፈናል። ብዙ ብዙ ነገር ማነው ባለ ምክንያት ብዙ ነገር በቃ የሆነ ስራ ቦታ እስከ መምጣት ድረስ ብላ እንደዚህ በቃ ከካሜራ በስተጀርባ መቶ ምናምን ብዙ ነገር እኔና እሱ እንትን ብለናል። እና ያ ስለሆነ ያ ከሚሆን ደግሞ እኔና አንቺ እኔና እሱ ታርቅን ኖርማን በቃ ያለው ነገር ቢፈታ ደስ ይለኛል። መሆንም አለበት ምክንያቱም አሁን አንተ በዚህ ባለህበት ሁኔታ ላይ ከሱም ጋር ተጣልጠቅ አይመጣውም። መታረቅ አለባችሁ። እንዲህ እኔም ተጣልታችሁ እንድትቀሩ ስለማልፈልግ፣ ምክንያቱም አንተ ከእሱ ጋር አርቅ አውረደ የራስህን ስራ የራስህን ኑሮ መቀጠል አለብህ ብዬ ማስብ ሰው ነኝ እና እስኪ ልደውልለትና ደውለት ይሻልም ደውለት። ሄለ ቡራ ወይ፣ እንዴት ነው አለሁኝ? ሰላም ነው አለክ? ወይ ሁሉ አማን ስራ ቆንጆ ነው አለ? እግዚአብሔር ይመስገን። እንግዲህ ሁሉ ስታስፈልገኝ ክስት ነው የምለው፣ ክስት ውስልቤተሰብ አማርኛው ጠፋብኝ። ምንድነው እኔም ቶሎ እመጣለሁ ሳስፈልግሽ ችግር የለ ክስት ነው ስልክ ማለት ነው ወደ መክሳት ሄደብኝ መሰለኝ አማሪኝ ነው መከሰት ማለት መምጣት ማለት ነው እንደዛ ነገር ትረዳኛለሽ ማርት የሆነ ጭንቅላት ነው ያለክ እና እኔ ፈልጌ ነው ለሆነ ጉዳይ የምር በጣም አስቸኳይ ነው ቶሎ እንድትመጣ ነው የምፈልገው ጊዜ ስለሌለኝ ማለት ነው እኛ ስፈር ያለው መናፈሻ ታውቀዋለህ? አዎ፣ ውጥፍ ብሎ ያለው ማለት ነው። ከኮ ብሎ እዛ አካባቢ ነኝ። ታየኛለህ ከርቀት። ቶሎ ብለና እሺ። እና ደውዬልት አለው ቤተሰብ ቡሬ ይለያል ብላችሁ ለዚህ ነው ቶሎ ይመጣል ቤተሰብ እና ስልክ ብቻ ግን ያው የሆነ ተዘጋጅተህ መጠበቅ አለብህ። ተዘጋጅተህ ስልክ አላቅም። ብቻ እኔ ሁለታችሁ እንድታረቁልኝ በጣም እፈልጋለሁኝ። ይሁን አላ አይደለ ቀድማችሁ ሁለታችሁ ስላልተነጋገራችሁ አሁን ስትተያዩ ምን አይነት ስሜት ሊፈጥርባችሁ እንደሚችል አላቅም። ብቻ ግን ታሜ ማለት ምንም የሚያሳስብህ ነገር የለም። አሁን አንተ ወደ ስራህ ወደ ራስህ ነው መመለስ የሚያለብህ። ስለዚህ ስራ መስራት ስላለብህ እርቅ የተጣላኸው ሰው ካለ እርቅ ምናምን ፈጥረክ መታረቅ አለብክ። ከዛ ደግሞ አንተ ወደ ራስክ ወደ ስራህ መመለስ አለብህ ብዬ አስባለሁ። እና ደግሞ ምንም ያስፈራ ነገር የለው። አይ ብቻ በመጀመሪያው ባህሪው ትንሽ ከመጣ ከበድ ይላል ብዬ አስባለሁ። ቡራ ደግሞ ቤተሰቦች ቡራ እየመጣ ነው። ባለበት እንድጠሪኝ አልፈልግም ነበረ። እንግዲህ ምንም ማድረግ አልችልም። አንድ የመጥቻለሁ ምንም ማድረግ አልችልም። ሰላም ሰላም። ምንም አታጥም እኮ ከሌላ ሰው ጋር መስለሽኝ ነው የመጣሁት። ከእሱ ጋር እግዚአብሔርን መምጣት አልፈልግም ሲጀመር ና ከመምጣት እንደዚህ ጭቅጭቅ ሳይሆን፣ በምን ምክንያት እንደፈለግኩኝ ቶሎ ብለሽ መጀመሪያ ሰላም ተባባሉ አልለውም። ሰላም ማለት ነው። ለዚህ ነው የጠራሽ። በጥብቅ ፈልግ ያለው ቡርኪና ምናምን። ለምንድን ነው የሆነ ነገር ምናምን ሆነሽ ነው የመሰለኝ። ሲጀመር እሱን መሆኑን በቅራሱ አልመጣም ነበር። ከሰፈር እርቅ እንድታወርዱ አልፈልግም ተረጋግተ፣ ሲጀምር ቤት ድረስ መጥቶ ይበጠበጠ ጀግና ከሱ ጋር ነው ማለት ያለፈው ነገር እንዳጣላችሁ ድረስ ጀግና ምናምን ቤቱ ጀግና እንደመባል ነው እንደመባል ነው። እኔ ነው ቤቴ ሄድኩት፣ ስለ አለም ጉዳይ ላውራው ደውለት፣ መጀመሪያ ላይ አዎ ቤን አለኝ ማለት ነው። ከዛ እኔ ሄድኩ ሂጅ፣ እሱ አልነበረም እሱ ወጥቶ ነበረ መሰለኝ። ከማርከስ አይደለም። አሁን ዋነኝነቱ የምፈልገው ለምን እንደጠላችሁ አስጨርሰናል፣ ሁለታችሁ እንድትታረቁና እርቅ እንድታወርዱ ነው እንጂ ያለፈ ታሪክ እያወራችሁ፣ እኔ ማለት እኔ ግዴታ በሰዓቱ መኖር አይጠበቅብኝ፣ ቪዲዮችን አያለሁኝ። ስለዚህ እንደዛ ስትጋጩ ስትጣሉና ምን ለምንስ ብላችሁ ገብቷቸዋል። ስለዚህ እርቅ ነው ማውረድ ያለባችሁ። ለምን ትጣላላችሁ? እና ደግሞ ያለፈ ነገር እያመጣችሁ እዚህ አታውቅም። ማውራት ያለባቸው እዚህ ጋር ስላለበት ጉዳይ በቃ። እኔ ከሱ ጋር እንድታረቅ ትፈልጊያለሽ? እሺ፣ አንድ እና አንድ ደግሞ ስምምነት ማድረግ እፈልጋለሁ። ከሱ ጋር ደግሞ ወርቅ ለማድረግ ስምምነት ያስፈልጋል። መወዳት ጓደኛ ያለች ማለት ነው። እሱ ከመምጣቱ በፊት ጀምሮ መወዳት ጓደኛ ያለች እኔ ከእሷ የምትርቅ ከሆነ ችግር ታውቃለህ? ምንም ችግር የለብኝም። ከማን ነው ምርቀው ንገረኛ። አይ ቤትሻ በማይሆን ነገር ላይ አንዳንዴ እንትን ባይባል ደስ ይለኛል። ከማን እንደምርቅ አሁን ግልጽ ቢያደርግልኝ ባለፈው። ከአለም እኮ እኔ ከአለም ለርቅ ያው፣ እሱ አንተ ነው የምታውቀው። ከሷ ጋር አልገኝ ምትለኝ ከሆነ ያው ልታረቀ ይችላል። ምንም ችግር የለውም። እንትንም ባትላትም ሲጀምር ልታረቀ አልፈልግም። ርቃለውን ብትል ልታረቀ አልፈልግም ላውራም ስለማልፈልግ ማለት ነው። ከመጀመሩ ነው ማትፈልገው። በቃ ተረጋግተህ አውራኝ እንጂ ነው ቤት ያደረገኝን እኮ እኔ ነኝ የማውቀው ሶታ አቃለው። በጣም ብዙ ነገር ትደራረጋችሁ ሊሆን ይችላል። ነገር ግን እርሱት በቃ ያለፈ ታሪክ ያለፈ ነው። እርሱት። አሁን ማሰብ ያለባችሁ ለሚመጣው ነው። ከብቶቹ እስከመቼ ድረስ ይጣላችሁ ልትዘልቁ ነው? በጣም ታርቁ ተላለባችሁ። አንዴው ድስቤቲ አሁን ኖርማል ስንነጋገር ከአለም ራቅ እያለኝ አይደል ያለው። እኔ ከአለም ብርቅ በፍጹም አእምሮ አያርፍ እብቶሻል አይደል። እኔ አሁን እውነቱን አይደል ተናግረን የምንሄደው። አለም ራሷ ማጋችሁ ጋር ትሆን አሁን እኮ። እሷንም ራሷ አማራጭ እያሰጣችኋት ነው እንዴ! አንድ ሴት ለሁለት እንዴት ትሆናለች? ቤትሻ አለም ያውቃል እሱ ራሱ። በጣም ነው የምትወደኝ፣ በጣም ነው የምወዳት። እኔ ለእሷ ብዙ ዋጋ ከፍያለሁ፣ ብዙ ዋጋም ከፍላለሁ አሁንም ወደፊቱም ቢሆን ማለት ነው። ግን ብሩኬ ዝም ብሎ እኔ አሁን ከእሱ ጋር ትልቁ ነገር የምፈልገው ነገር እርቅ ነው። አለም ተውልኝ ምናምን ምናምን የሚለኝ ነገር ያቁምና ቢያንስ እኔ አለምን አልተውም። እኔ እና እሱ እንድንታረቅ ደግሞ እፈልጋለሁ፣ ሰላም ማውረድ እፈልጋለሁ እኔ ከእሱ ጋር ማለት ነው። ገብቶ ሸዳር ግን በአለም ዙሪያ ከሆነ እርቁ ያመጣውትም ቢሆን አልቀበልም። እና ዓለም ነው ነው እሺ፣ በቃ አለ የምፈልገው አይደለም እኔ

እኔ መጣሁት። ለዛ አንቺ ተራይ ላስታርቃችሁ ነው። እኔ አንቺን ክብሬ ነው። ይወድሽ ቢፈራኝ ነው የሚሻለው። ሆነ ያለ እኮ እኔ ቡራ እኔ አንተ አንፈራ ስነ ስርዓት ነው በቃ ቤት አልፈልግም

አንቺ ታውቂያለሽ ምንም ምታውቂው ነገር የለም እባክሽ ይሄ ሲጀመር አይሆኑ ሰው ነው እንዳቀርብ ትልቅ ጥፋት ነው ቡራ ማታወጣው አላወጣው ውጣ እያልኩት ታረል እንዴ እሺ ምን ሳላውቅ የሚባል ነገር የለም። እንደዚህ አይነት ሲጀመር እኔና እኔና እሱ ያለን ነገር ምንም አታውቂውም። ዝም ብለሽ ምንድን ነው ያየሽው?

በቃ ተይኝ አንቺም ተይኝ አያገባኝም ልጁን እንደሆነ ነገር አለ አዎ በራሱ ምንድነው አትረዳኝ እኔ ምን አጠፋሁኝ ተይኝ በቃ ቤት ቤቲ ተይኝ ሂጂ ልጁን እንደሆነ እንደጠራሽ ሆነ ነገር አያገባኝም